ዓለም በአየር ንብረት ለውጥ ስትፈተን ሀገራት በተገኘው መድረክ ቃል ከመግባት የዘለለ ነገር ፈጽመዋል ለማለት ያስቸግራል። በየአመቱ ቃላችሁን አክብሩ ሆኗል የሚስተጋባው። ኢትዮጵያ ግን መፍትሄዎቹ እኛው እንሆንን ያመላከተ እውነተኛ እርምጃን ለዓለም አሳይታለች። በብራዚል ቤሌም እየተካሄደ በሚገኘው ሰላሳኛው የአየር ንብረት ለውጥ ጉባኤም ይህንኑ ነው ተመልከቱ እያለች ያለችው። በእርግጥም የኢትዮጵያን ያህል ማን ሰራ የሚሉት የዘርፎ አጥኞች። ምስክርነታቸውን ይሰጣሉ። ኢትዮጵያ የወሰደችው ጠንካራ እርምጃ በተለይም በሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤም እንዳየ ነው። አፍሪካዊ ትብብርና አቅምን ለማጠናከር ጉልህ ድርሻ ነበራት። ነገር ግን ኢትዮጵያ ጉባኤውን ከማዘጋጀት ባለፈ የጋራ አፍሪካዊ ትርክት እንዲፈጠርም የመምራት ሚናን ተጫውታለች። አፍሪካዊ መፍትሔን የሚያመላክት አመራርም አስፈላጊ ነው። የአረንጓዴ ልማት ስትራቴጂን ያስቀመጠ ነው። ይህ ደግሞ የእድገትና የአየር ንብረት ለውጥን አቀናጅቶ የሚይዝ አረንጓዴ ኢኮኖሚን ለመገንባትና መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የተያያዘውን እቅድ ለማሳካት የሚያስችል ነው። በዚህ ታዲያ ጠንካራ ኢኮኖሚን ለመገንባት የያዘችውን የረጅም ጊዜ እቅድ ለማሳካት እየሄደችበት ያለው መንገድ ሊደነቅ የሚገባ ነው። የነጣው የገረጣው ማብቀል የተሳነው መሬት ማገገም ጀምሯል። ወዙ መለስ ካለም ሰነባበተም። በአረንጓዴ አሻራ መርሃ ግብር እንቅስቃሴውም የኃይል አቅርቦቱም ታዳሽ ኃይልን ምርጫው ካደረገ ዓመታት ተቆጥሯል። ኢኮኖሚውም አረንጓዴ እንዲሆን ጽኑ መሰረት እየተፈጠረ ነው። እነዚህን ሁሉ ለመታዘብ እድሉን ያገኙ የኢትዮጵያን ያህል ያለውን የሆነ መፍትሄ ያመላከት የለም እስኪባል አፈጻጸሙ አስደናቂ መሆኑን ያነሳሉም። ግሪን ሊጋሲ ፕሮግራም ኢትዮጵያ ኢትዮጵያ የአየር ንብረት ለውጥን ለመዋጋት የምታከናውነው የአረንጓዴ አሻራ መርሃ ግብር የካርበን ልቀትን ለመቆጣጠር ብቻም ሳይሆን የተራቆተ መሬት እንዲያገግምና የደን ሽፋኑ እንዲጨምር የሚያስችል በዓለም አቀፍ ደረጃም እንደ ምሳሌ ሊወሰድ የሚገባው ነው። የኃይል አማራጭ ቅንጅት፣ አስተማማኝ በሆነ መልኩ ተገላጭነትን መቀነስ፣ የውሃ ሀብት አጠቃቀም፣ እንዲሁም ምርታማነትን የማሳደግና የምግብ ዋስትና ጉዳዮች በሙሉ የዚህን የአረንጓዴ አሻራ መርሃ ግብር ትኩረት እንደሆኑ እረዳለሁ። ኢትዮጵያን በዚህ ላይ እየሰራች ያለችው ስራ ጠንካራ ነው። ኢትዮጵያ የደን ሽፋኗን እያሳደገች በመሆኑ የአየር ንብረት ለውጥን ለመዋጋት አቅም እያገኘች መጥታለች። ይህ ደግሞ የኢኮኖሚ የሆነ ማህበራዊ ጠቀሜታው ከፍ ያለ ነው። በብራዚል ቤሌም መካሄድ በቀጠለው የዓለም የአየር ንብረት ለውጥ ጉባኤ ኢትዮጵያ ስራዎቿን ባነሳችባቸው ባሳየችባቸው መድረኮች ሁሉ ይህስ ምሳሌ የሚሆን ነው ይባልለታል። ለካስ እንዲህ ማድረግ የምንችል ነበር ቁጭትን ፈጥሮ በርካቶች ሀሳባቸውን ሰጥተዋል። ከሁሉ በላይ ፖለቲካዊ ቁርጠኝነቱ ከፍ ያለ ነው እና አሁን ከሚነገርለት በላይ እንደምትፈጽምም ሁሉም እርግጠኛ ነው። በእርግጥም ኢትዮጵያ በስራዎቿ የትርክቱ መሪ ምሳሌ ሆና ታይታለች። የኢትዮጵያ መንግስት በራሱ ተነሳሽነት አፍሪካንና አፍሪካውያንን በማስተባበር በዚህ ላይ ለውጥ ለማምጣትና ችግሩን በጋራ ለመዋጋት የሚያደርገውን ጥረት እናደርጋለን። የአፍሪካ አህጉር ራሱን የአየር ንብረት ለውጥ ተጽዕኖ ተጎጂ ብቻ አድርጎ ከመመልከት ወጥቶም የመፍትሄ አካል መሆን አለበት። ኢትዮጵያ ደግሞ ይህን የመፍትሄ እሳቤ ከፍ አድርጋ ይዛ ተጽዕኖውን ለመከላከል የተራቆተ መሬትን ማልበስ ትኩረት ሊሰጠው ይገባል። ኢትዮጵያ ደግሞ ይህን ስራ በከፍተኛ አጽንዖትና ስፋት እየሰራች ነው። በዚህ መጠን መስራት እንደሚያስፈልግ ጭምር ለዓለም እያሳየችበት ነው። ተጎጅነን ብሎ ከመቀመጥ መፍትሄውም እኛውንን ብሎ መጀመር ኢትዮጵያ ያሳየችው አቋም የጸናችበት መርህ ነው። ሀገራት በዚህ ትጋትና ቁርጠኝነት እንዲሰሩ ነው በቤሌሙ ጉባኤ በየመድረኩ የተጠየቀው።